ነገር እንድታውቁልኝ የምፈልገው ነገር በአብርሃምና በሩታ አልደራደርም። ይሄ ደግሞ ጠንቅቃችሁ ታውቃላችሁ። እውነቴን ነው የምላችሁ፣ እያንዳንዳችሁ ማለት ነው እና ሩታ ቤተሰቦቿ የቡታ ጀራዎቹ አያትዋ ናቸው። የእሷ ቤተሰብ የላትም የምትሉ እኔ እዚያ ረግጬ እንዳልጥላችሁ የምሬ ነው። ምን አንድ ካልኩ ሁለት አልልም። የትኛውም ሰው ሲነካ ማለት ነው አብርሃምም ስትሰድቡት፣ ሩታንም ወደኋላ አልልም። ስለዚህ ምን እየሆናችሁ ነው? የቡታ ጀራዋ የሩታ ቤተሰብ የተባለው አያቶችዋ ናቸው፣ እናት አባትዋ አይደሉም። እውነታችሁን ነው ሽጡናት። አዳኛንም እኛንም እኩል ልትሸመጥጡን ነው ማለች ነው እና ጦስዋን ውጡ። በብዙ ነገር መታችሁባታለች። ልጅ ይበቃታል። ይበቃታል በዚህ አቁሙ። እውነቴ ነው የምላችሁ በዚህ አቁሙ። ደግማችሁ የሩታ ቤተሰብ አያትዋ ናቸው ቤተሰቦች አይደሉም ብትሉ ውርድ ከራሴ አልፋታችሁም። እውነቴ ነው የምላችሁ አልፋታችሁ ማለት ነው። እና አንዳንድ ልጆች ደግሞ አብርሃምን ምንፈልገሽ ዋላ አብደሻል ወይ እናንተ እኔ ሲጀምር ተሳድቤ አውቃለሁ። የምር እኔ አንተ አስመሳይ ምናምን የሚሉት አሉ አይደል ሚስት ፋሚሊ እኔ ብዬ ያውቃለሁ እኔ ብዬ አላቅም። አብርሃም እንደዚህ እንደዚህ በቃ የሩታ ፍቅር ጥያቄ ያላቀረበችበትን ፓርቲ እንዲወጣ ስለፈለግን ነው የተናገርነው እንጂ አብርሃም ተናግሮ አላቅም እን በሱ መስበር እንዲቦልከኛ ታደርጎኝ በዚህ ለፍልፌ ለፍልፌ ማለት ነው። እና አብርሃም ደግሞ ታውቃለህ፣ እኔ እኮ አልነካም፣ ሲጀመር ሰድቤህም አላቅም። ግን የሩታ የፍቅር ጥያቄ የተባለውን ግልጽ አድርጎላት። በቃ ይሄ ደግሞ በቃ በሁላችንም ያለ ነው ማለት ነው። እሱ ስለፈለግኩ ነው ሌላ ነገር የለም። አታነካኩኝ፣ የምሬ ነው የምላቸው አታነካኩኝ። እና ይሄ ነው ማለት ነው። ሌላ ነገር የሚያነካካን ነገር አይደለም ሲቀጥል ደግሞ እኛ ተፈቅዶልናል፣ ፍቃድ ተሰጥቶናል ማለት ነው። ማለት ፈትፍቱ የሚለውም ማለት ነው። ግን ፈትፍቱ ሲባል የፍቅር ጥያቄ ያልጠየቀችውን ተናግሮ አልተባል ነው። ይሄ እውነት ነው። ግን እኔ ተቃጠልኩኝ፣ ነደድኩ እንዴ? እንደተቃጠልኩ እናንተ ብትሆነ አትቃጠሉም እንዴ? እኔ ነገ ገብቼ የማገኛቸው ሰዎችን አታጣሉኝ። ታጣሉኝ? በቃ አታጣሉኝ። እውነቴ ነው ምላችሁ። ሲቀጥል ደግሞ ሩታ እያሳዘነ ዋሌ ትረግጣለች፣ ዋሌ ትሰድባለች፣ ታዳመልበል ግድ ሆኖብኝ ነው እና በጣም ይቅርታ በቃ። አብርሃምና ሩታ ማለት ነው። እኔ ምን እንደምትሰሩ አውቃለሁ። ግን አናደ በቃ በሰው ሲሰድባ ተናደድኩኝ እንዴ? ተናደድኩኝ። እውነቴ ነው ምላችሁና እውነት ለመናገር ዛሬም የሆነ ነገር እውነቱ እንዲወጣ እፈልጋለሁ። እኔ ፍቅር ጥያቄ እንዳላቀረበች ከዚህ ውጭ ምንም ልል አልፈልግም። እኔ በአብርሃምና በሩታ አልደራደርም። ሲጀመር ታውቃላችሁ፣ በአብርሃምና በሩታ የመጣው እኮ እኔ ከዚህ በፊት የሆነ ነገር ብዬ ማለት ነው፣ ቪዲዮ ቆርጠው አውጥተው ቲክቶክ ሰፈር ወስዳ አንዲቷ ምንድን ነው ያለችኝ? ልጅ ዲቃላ ወልዳ ጥላብናለች አለችኝ እኮ አታውቅኝም እኮ። እኔ ቡታ ጀራ ልጅ ነኝ። እሷ የኦሮሚያ ክልል ልጅ ናት። ለዛውም ዱባይ ነው የምትኖረው። እኔ የምኖረው ሳውዲ ነው። እንደዛ ያለችኝ ልጅ ራሷለች ወላሂ ልክ እንደዚህ ለምን ትነኳታላችሁ ብዬ ሩታን በጣም የምትሰድባት ልጅ ነበረች። ከዛ ሰደበችኝ እንደነች ና ያንን ቪዲዮ አገር ራሱ ደርሰዋል ጋይስ እና እኔ አፏ ልላትም በነገራችን ላይ ቺ ልጅ ያቸ ሰደበችኝ ማለትም በጣም ብልግና ቃላት ስለሆነ ተጠቀመችው። ሌላ ምን ልላችሁ ነበረ? ሩታይን የቤተሰቦቿ አይደሉም እንትን ያሉትን ቡታጀር ያሉትን አያቶቿ ናቸው የምትሉ ሥርዓታችሁን ያዙ፣ ይሄድባችኋለሁ። እንዲያውም ይሄ ሰሞን የፍቅር ጥያቄ ሩታ አላቀረበችም የሚለው ትቼ ወደ እናንተ ተገልብጬ ነው መሄድ ያለባችሁ እንደ አስፋልት ማለት ነው። ልክ እንደ መኪና በላይ ላያችሁ ነው ምረማመደው። ስለዚህ አርፋችሁ ቁጭ በሉ። የወለደች እናት እንዴ ያሳደገች እናት እንደዚህ ስትሉ ትንሽ አታፍሩም እንዴ? እናንተ የት ታውቃታላችሁ? ልጅቷም ማለት ነው የእሷ የተወለደችው ቡታጀራ፣ የቡታጀራ ልጅ ናት። እናንተ የት እንዳላችሁ ሲጀምሩ በስደት ነው ያላችሁ። ሲቀጥል ደግሞ የት ተወልዳችሁ እንዳደጋችሁ የምናውቃችሁ ታሪክ የለም። ምን ስለሆናችሁ ነው እንደዚህ ጥየ እንደዚያ ንግግር የምትናገሩት? እኛ ራሱ ነገረኛ ያደረጋችሁን ወረኛ ማደረጋችሁን፣ በቃ ምን ልበላችሁ። በእነዚህ ልጆች የመጣ ስርዓት ያዙ። ከዚህ በኋላ ዋ ብያለሁ። ስርዓት ያዙ። እንደዚያ ንግግር እንዳትናገሩ እውነቴ ነው የምላችሁ። ይበቃታል። ብዙ ነገር ተብላለች። ያ ሁሉ አለፈና ከዛ እዚህ መጣችን አያቶቿ ናቸው፣ ቤተሰቦቿ አይደሉም። እሷ ቤተሰብ የላትም። እና ቤተሰቦቿ እናንተ ናችሁ። እንደ እናንተ ናችሁ እንዳሳደጋችኋት እውነታችሁ ነው። እሷ በህይወቷ ያሳልፋችሁ ነገር ሊኖር ይችላል። ነገር ግን ከአብርሃም ጋር አሳልፈዋለች። ሌላኛው ነገር ትርፉ ጊዜ ማለት ነው። ሲቀጥል ደግሞ ሰርጋለ ተብለዋል። በቃ እኔ ቅድም ሰርግ አለ ብያ አልናገርም ብዬ ነበረ። ሰርጋለ ተብለዋል። እኔ አላቅም፣ ግን ውድ ቤተሰቦቼ፣ ግን አለም ይባላል ብቻ። አላቅም፣ ግን ሰሞኑም ተነግሮኛል በነገራችን ላይ ፕሮግራም የሆነ ድል ያለ ፕሮግራም እንዳለ ተነግሮኛል። ሀቂቃ ግን የሆነ ነገርም አለ። ያ ነገር ደግሞ እኔ አልናገርም፣ ልታስጠንዙኝ ነው። እና የሆነ ነገርም አለ ስላችሁ ያንንም እንደዛ ነው። በቃ ይታረቁና ቶሎ ብለው ከዛ በኋላ ሰርፕራይዝ ትባላላችሁ። የዛኔ ይገባችኋል። የዛኔ በቃ ልነግራችሁ ነበረ። እኔ ፈርቼ ነው እላችኋለሁ። ምን ችግር አለው? እውነቴ ነው ምላችሁ ስለዚህ አሁን የመጣሁበት ዋነኛው ምክንያት ምንድን ነው? የሩታ ቤተሰብ አያተዋ እንጂ ቤተሰቦቿ፣ እናቷ አይደለች፣ ማባቷ አይደለም የምትሉ አልፋታችሁም፣ አልፋታችሁም እንዴ እሺ እናንተ እኛ የምናውቀው ምን እንበላ? አሁን ማለት ምን እናውራ? ወይኔቺ ልጅ ወይኔቺ ልጅ። አሁን ሴት ልሄድላችሁ። እናንተ ሰዎች እናንተ ሰዎች ዩቱብ ሰርታችሁ በስርዓት አበሉ። አፈር ብሉ። እንዲሁ አሁን እኔ ልሳደብ አልፈልግም ነበረ ጾመኛ ነኝና፣ ያው የሩታ ሀቅ ይውጣ። አትወላ ከፍ የምትሉኝ አላችሁ። ምንድን ማነው የሚሰማችሁ? እንደ እኔ እየተረገጥኩኝ ነው፣ እየተሰደብኩኝ ነው። ማነው የሚሰማችሁ? የሚሰማ የለም። እሱ አብርሃም በራሱ ጊዜ ይፋ ያደርጋል ብዬ ያስባለው ለምን ከሰርግ በኋላ ተለየ የሆነ የሚነገራችሁ ነገር አለ ተብለናል እና እንጠብቃለን። እውነት ለመናገር እንዳትሳደቡ ፈትፍቱ፣ ግን እንዳትሳደቡ ተብለናል። ስለዚህ እኔ ደግሞ ተሳድቤ ማላቅም ሲጀመር ማለት ነው። አዎ ተሳድቤ ማላቅም ብቻ የሩታዬ ፍቅር ጥያቄ አላቀረበችው ነው። ተናገሩ ያልኳቸው ሌላ ነገር አላልኩም ነበረ። ከዛ አንዳንድ ሰዎች ያው በብዙ ነገር እያዞራችሁብኝ ነው። እኔ በእነሱ አልደራደርም። እውነት ለመናገር ቀልድ የለም። እሺ በእነሱ የተሰደቡበትን ፓርት እያወጣሁ እያወጣሁ ነበረ ስቀጠቅጠ የነበረው ሰውን እንዴ ልኩስ ሳድርግ አንቺ ምን አገባሽ ይመለከትሻል ስባል፣ እንደውም በውስጥ መስመር አው ይመለከተኛል ያገባኛል። ልጅቷ ያልሆነች ሆነች ልጁ ያልሆነ ሆነ ለምንድን ነው የምትሉት ብዬ ስከራከር ነበረ፣ እላችኋለሁ ውድ ቤተሰቦች። ለማንኛውም እኔ እነሱን ማንም እንዲነካቸው አልፈልግም። አሁን ራሱ ሩታ ይህንን ነገር የምትሉትን ታቆማላችሁ ከዛሬ ጀምራችሁ። አው ቤተሰብ የላትም። ወደ ቡታጀራ እኮ አልሄደችም ቤተሰብ ቡታጀራ እኮ የአየትዋ ቤት ነው። እውነትሽን ነው። ውይ አየትዋ ናት የወለደቻት ሩታን አዎ እንደዛ እኔ ለማለት እኮ እናንተ እኮ ብዙ ነገር ታሳጧታላችሁ እኮ የምር በንግግራችሁ በእናንተ በተመልካች ንግግር አይነት ቢሆን ማለት ነው። እች ልጅ በብዙ ነገር ተሰባብራ ትቀር ነበረ፣ ታጣ ነበረ በእንደናንተ አይነቱ ምላስ አዑዙ በላ መንኩ ሽ ስታስጠሉ እና ለማንኛውም አስተፈሩላ ዛሬ እኩል ልሳደብ አልነበረም ግን አሁንም አልተሳደብኩም እና ለማንኛውም ሩታ ሩታ አልኩኝ አብርሃም እና ሩታ ያው ያሉበትን ራሳቸው ያውቃሉ። አዎ ራሳቸው ያውቃሉ። እኔ ለፍልፊ ተብዬ ማለት ለፍልፊ ብሎኝ ነው እንጂ ማለት ነው እነሱ በደንብ ይተዋወቃሉ። የኔ ማሮች ግን ሩታ እንድትሰደብ ስለማንፈልግ፣ አንድ ሁለተኛ ደግሞ ግልጽ እንዲወድ ሁሉንም ነገር፣ ሶስተኛ ደግሞ ተስተካክለው እንዲኖሩ ነበረ ፍላጎታችን። አሁንም ደግሞ ፍላጎታችን እየተስተካከለ ነው ማለት ነው እሱም ከሰርግ በኋላ ሁሉንም ነገር ጸጥ ብሎ እንደሚቆም ሰርግ ሰርግ አትበይ። የምን ሰርግ ነው ትሉኛላችሁ እኮ እናንተ። እነሱ እኮ ይተዋውቃሉ። ጋይስ እኛ ነን የተበላ ነው። እኛ ነን ከተመልካች ጋር የምንጋጨው፣ እኛ ነን ከተመልካች ጋር የምንጣላው፣ እኛ ነን ሄደን የምንሳደበው፣ እኛ ነን ሄደን የምንጋጨው። አውዝ ቢላ ምን ነን? ከሁላችንም ሴጣን ተጭኖብናል እኮ ዘጠና ዘጠኝ ሴጣን። እኔ ዘጠና ዘጠኙ አልያዘኝም የምሬ ነው የምላቸው። ዘጠና ዘጠኝ የያዘው ይኸው ቤተሰብ ራሱ ቤተሰቦች አይደሉም የሚሉትን ናቸው። ዘጠና ዘጠኝ ሴጣን የያዛችሁ መቶ ለመሙላት አንድ ነው የቀራችሁ። አንዱ ከተጨመረ ማሰላማ እንግዲህ ከስራችኋለን። የለውበትም። እነሱ እንደሆነ የሆነ ነገር ነበረ፣ በቃ ትቼዋለሁ። ውድ ቤተሰቦች ለማንኛውም የፍቅር ጥያቄ የቀረበውን እሱ ግልጽ እንዲሆንላት እኔ መፈልጋለሁ። አሁን መፈልጋለሁ ነዴ ነው የምላቸው። ሀቋን ይውጣ፣ ሌላ ነገር የለውም። ሀቋን እንዲወጣ ፈልጋለሁ። ይህንን ግልጽና ግልጽ ነው እኔ መፈልጋታለሁ፣ እቺ ነገር